አሁን ደብረ ዘይት ተራራ መቅደሱን ወደ ምዕራብ የሚያሳይ የጌቴሴማኒ ነው። እዚህ ሰርቶላ አራቱ አይ ሰርቶላ ነው። ሶስቱ አራቱ ሻል ካሽሚር በዚህ በደብረ ዘይት ተራራ ሆናችሁ ፊት ለፊት የምታዩት ያ ጎልደን ዶሙ ያው ቅድም እንደነገርኳችሁ የሰለሞን ቤተ መቅደስ የነበረበት ቦታ ነው። ከጎኑ ደግሞ ከጎኑ መስጊድ አለ። አሁን ሙስሊሞቹ እየሰገዱበት ያለው መስጊድ ነው፣ ዶሞፍ ዘሮክ ይባላል። ነብዩ መሐመድ ወደ አላህ ሲጠራ ልክኛውን ክርስቶስ ድንጋዩን ተጭኖት ወደ ሰማይ አረገ እንደምንለው ያረገባት ድንጋይ አለች። ስለዚህ የመጀመሪያው ቅዱስ ቦታ እንግዲህ መካ ነው። ከዛ መዲና ነው። ከመካ እና ከመዲና ቀጥሎ ሶስተኛ ቅዱስ ቦታቸው የሙስሊሞቹ ይሄ ቦታ። ስለዚህ እዚህ ጋር የምታዩት በር እንትን አለ አጥር አይደል? ያ አጥር ምንድነው? ኢየሩሳሌም የተከበበችው በስምንት በር፣ እባካችሁ በስምንት በር ነው። እና ስምንቱ በር በዚህ በዙሪያው ነው ያለው። አንዱ ግን ዝግ ነው። ያ ዝግ የሆነው እዛ ጋ ይታያቸዋል የበር ምልክት። ያ የበር ምልክት ምንድነው? ጎልደን ዶም ይባላል። ጎልደን ዶም ይባላል ማለት ጎልደን ዶር ይባላል። ወርቃማው በር ነው የሚባለው። ክርስቶስ ሲመጣ ከፍቶት ይገባል ነው የሚባለው። መሲው ሲመጣ በዚህ ነው የሚገባው ብሎ ነው የሚያስቡት። ስለዚህ እዛሽ ጋር ማለ የበር ምልክት አይታያችሁ? አጥሩ ጋር አጥሩ ጋር የበር ምልክት አለ። ሁለት ተካፋች ይታያችኋል አይደል? ስለዚህ ከዛ ስር ያለው የአይሁድ መቃብር ነው። የአይሁድ መቃብር ነው። አይሁድ ምንድነው? መሲው ሲመጣ ቶሎን እንነሳለን ብለው ነው ይሄን የሚያደርጉት። እየሰማችሁ ነው? አሉ በዚህ ቦታ ላይ እንግዲህ ቶሎን እንነሳለን ብለው ነው። ሙስሊሞቹ ደግሞ አይሁድ በጣም በድነ ሥጋ ጋር ስለሚጸየፉ እንትን እንዳይላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ እኛንን የምንነሳው ብለው አይሁዶቹ እዛ ጋር ስለተቀበሩ ያንን አስተሳሰባቸውን ለማንከን ደግሞ እነሱ እዛች ውስጥ ከውስጥ ይቺ ዛፉ ያለችበት አካባቢ የሙስሊም መቃብራት እስከዚህ ድረስ ማለት ነው። ክርስቶስ ሲመጣ ቶሎ ለመነሳት ብለው አይሁዶቹ ምን ያደርጋሉ። እባክሽ ተረጋግታችሁ ቃል እግዚአብሔር የምትሰሙበት ጊዜ መረጋጋት ነው ያለባችሁ። ስለዚህ አይሁዶቹ ቀድሞ ለመነሳት ብለው እስከዚህ ድረስ በየቀኑ መሬት እየገዙ ከአሜሪካ ከአውሮፓ እየመጡ የሚቀበሩት እዚህ ቦታ ነው። ስለዚህ ትልቁ የአይሁድ መቃብራቸው መገኛቸው ይሄ ነው። ይሄ እዚህ ጋር የምትመለከቱት ባህሩ ጋር ያለው ይሄ ረግረግ ነገር የሚመስላችሁ ያለው ሰሊዮም የሚባለውም በዚህ ቦታ ነው። እንደገና ቆላቴ ወሳፍጥ የሚባለው እዚህ ነው። ፈለገ ጤግሮስ የሚሉት አለ አባቶቻችን። እዛሽ ጋር ቀይድ ጉላት አይታያችሁም? ወንዙ ስር እሱ እስጢፋኖስ በድንጋይ ተወግሮ የተገደለበት ቦታ እየሰማችሁ ነው? አዎ፣ ይሄ ጉልላቱ። አዎ ጉልላቱ ያለው ያ የሚታየው ወርቅማው ደግሞ የመቅደላዊት ማርያም። አዎ፣ የሩሲያ ነው። እታች እዚህ ጋር ጎልድ ወርቃማ ጉልላት የለም። አዎ፣ ይሄ ደግሞ የእንባው ቤተ መቅደስ የሚባለው በሽንኩርት ቅርጽ የተሰራ ሌላ ቤተ መቅደስ ነው የምታየው። ይሄ የምትመለከቱት ዙሪያውን ያለው አጥር እንግዲህ ሞሪያ የሚባለው አብርሃም ልጁን ይስሐቅን ሊሰዋበት የወጣበት ተራራ ነው። ቀራኒው ይሄ ይሄ ግንቡ ስር ነው ኦልድ ሲቲ የሚባለው ሞሪያ ነው በኋላ ላይ ቀራኒዮ ማለት ይሄ ፊት ለፊት በግንቡ ስር ያለው ስለዚህ የጌታ ቀራኒዮም ያለው እዚው ነው። ቀራኒዮ ዛሬ የዋልንበት ያለው እዚው ስር ስለዚህ በጉን ያገኘው እዛው ቀራኒዮ አካባቢ ነው ይላሉ አባቶቻችን። ምልክት አግኝቶ እንጨት ረብርቦ ሊሰዋበት የነበረው ደግሞ የቤት የሰለሞን ቤተ መቅደስ ከነበረበት ከዚህ ከወርቃማው አካባቢ ነው። ስለዚህ ይሄ ቦታ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ያዳንበት ቀራኒውም እዚሁ ነው። ቤተ መቅደሱም የነበረበት ከዓለም የተሰበሰቡ አይሁዶች እንግዲህ በዓመት ሦስት ጊዜ የመጡ መስዋዕት የሚያቀርቡበት ድንቅ ስፍራ የነበረው ይሄ ነው። እንግዲህ የተለያዩ በሮች አሉት ብያቸዋለሁ። ደማስቆት ጌት የሚባል አለ፣ ቅድም የገባንበት የወጣንበት። ሁለተኛ ጃፋ ጌት የሚባል አለ፣ የያፋ ሰዎች መጥተው የሚገቡበት። ኒው ጌት የሚባል አለ፣ አዲስ በር ነው፣ ከጦርነት በኋላ የተከፈተ በር ነው እንደገና ደግሞ ላይን ጌት የሚባል አለ የአንበሳ በር የሚባል አለ። ፊሽ ጌት የሚባል አለ። ኤሮድስ ጌት የሚባል አለ እን የተለያዩ በሮች አሉ። እነዚህ ሰባት ክፍት ናቸው፣ አገልግሎት ይሰጣሉ። ይሄኛው በር ግን ዝግ። ቅድም ብዛት ካያችሁ ቤተ መቅደሱ ስምንት በር አለው አንዱ ክፍት ነው። ይሄ ደግሞ ስምንት በር አለው አንዱ ዝግ ነው። ተመለከታችሁ። ስለዚህ ይሄ በዕለተ ምጽአት ስለሚሆነው ነገር ነው ምሳሌ አድርገው የሚናገሩበት ድንቅ ስፍራ ነው። ስለዚህ አይሁዳውያኑ፣ ሙስሊሞችም ክርስቲያኖችም አሁን እዚህ ጋር ሙስሊም ኳርተር የሚባል አለ፣ በዚህ በኩል ጁ ኳርተር የሚባል አለ። እንደገና ደግሞ ክርስቲያን ኳርተር የሚባል አለ፣ ክርስቲያኖች የሚኖሩ አራት ነው። አርሜኒያን ኳርተር ደግሞ የሚባል ሌላ ይሄ አሁን የምታዩት ግንብ ውስጥ አራት አይነት ጎዳና፣ የክርስቲያኖች ጎዳና፣ የአርሜኖች ጎዳና፣ የእስላሞች ጎዳና፣ የአይሁድ ጎዳና ስለዚህ አርባ አርብ ይሸበራል። ኢየሩሳሌም ሲባል የምትሰሙት አርብ አይሁዱ ለሻባት ይገባል። ሰበት ገባ ቢሉ ሙስሊሙ ለእንትን ይገባል። ሰላት የሚሰግድበት ጁማ ነው፣ ለጁማ ይገባል። ክርስቲያኑ ደግሞ አርብ የጌታን ስቅለን ለማቅበል ኪራራ ይሶ እያለ መስቀል ተሸክሞ ይወጣ። ስለዚህ እነዚህ ሁሉ መከራዎች የሚታሰቡበት ቦታ ነው። እንግዲህ ዋና የመጣንበት አስኳል የመጣንባት መዲና እቺ ናት። ሌላው ያ ፎቅ ምናምን ያለበት አዲሱ ነው። ከዚህ ግንብ ውጭ ያለው ከዛ በኋላ የተጨመረ ከተማ ነው። ዋና ኢየሩሳሌም የምትባለው ግን ይህቺ እዚህ ስሬ ነበረች። እንግዲህ በ ከ1600 የማይበልጥ ነበር ስኩዌር ኪሎ ሜትሩ ማለት ነው በዙሪያ ያለ። አሁን ግን ተለጥጦ ተለጥጦ በርካታ ቁጥር ያለው ሆኖ ሰፊ ሆኗል ማለት ነው። ስለዚህ ኢየሩሳሌም ማለት ይህቺ ናት። ካጥሩ ውስጥ ካጥሩ ውስጥ ካጥሩ ውስጥ ሰው ይኖራሉ? አዎ፣ መደበኛ መደበኛ ነዋሪዎች ይኖራሉ። መደበኛ ነዋሪዎች አሉ። ድሮ የካህናት መቅደስ ነበር። አላደሱትም። መስኪድ ነው። አይ አሁን የነሱ ቅድ ምንድን ነው? ሶስተኛ ቤተ መቅደስ ለመስራት ጊደር እየፈለጉ ነው። ይሄ ቦታ ነው። ሙስሊሙን አጥፍተው ነው እነሱ እንደገና እንትን ለማድረግ ያያስባሉ። ደሬ ይቅርታ። ታቦተ ጽዮን ከዚህ በዚህ ሆኖ የተወጣች። አዎ ከዚህ ነው የወጣች እኮ መጀመሪያ ከዚህ ታቦተ ጽዮን እዚህ ነበር። እዚህ ነበር። አዎ አሁን የት ነው ያለችው? ኢትዮጵያ አክሱም ጽዮን። እዚህ የሚያዩት የአይሁድ መቃብር ነው የታችኛው። አንገዛም።